እሺ ስሜ የውዳኖስ ይባላል የአቢስ ማክ እናት ነኝ። እንዴት ነው አቢስ ማክ? ደህና። እስቲ ከስሜ እንጀምር፣ ምን ማለት ነው አቢስ ማክ ማለት? አቢስ ማክ ማለት ስጠሉ አብ ይስማክ እግዚአብሔር ይስማክ ማለት ነው። ማን ያወጣለ ስም? እናቴ። ምንድን ነው አቢስማክ የሚያዝናናው? ስጫወት ስበላ ስዝናና ከእናዝናባሰች ጋር ማለት ማትራሰማን በዝናናት አስታውሰኝ ቢደገም ብለን የምታስበው የለም? አንድ ቀን ዱባይ የሄድኩን ጊዜ እዛ አንድ ዱባይ ሞል ያለ መጮቻ ነበር። እሱ ከዱባይ እሱን ብቻ ነው የምታስታውሰው? እሱን ብቻ ለም እዛ ምግቦቹ ምናምን አሉ። ከምግቦቹ በጣም የምትወደው ምንድን ነው አንተ፣ ቀን በቀን የምትወስደው ፒዛ። የማትወደውስ? እንትናቸው ሰላጣ። ከዱባይ የማትወደ ነገር ምንድን ነው? ሙቀት። ሙቀት ሙቀቱ ከባድ ነው አለ ያሲገርመኛልኩ ሰው

በጣም ብዙ ነገር ነገርወደው። ከምግብ ክትፎ ነው የምወደው ስጋ ስለምወደው እ ስጋ ትምህርት ቤት አንድ ቀን ክላስ፣ አንድ ቀን ኦፊስ ነህ። ሙሉ ቀን ፈተና ምናምን ከሌለን ሁለት እንማራለን፣ እንወጣለን። እስሞ ብሬክ ደግሞ ሰዓቱ ትንሽ ሆነ እየበል ነው ራሱ ካልጨረስ ይደወላል። ላንች ታይም ግን ብዙ አንተ አንድ ዋን ሀወር ነው ብዙ ሰዓቱ። ላንች ታይም ላይ አህ የዛን ጊዜ ይበቃኛል ሰዓቱ። ስፖክን ክላስ አላቸው። ለስፖክ ክላሶቹም እንዲማሩ ሎንግ ይሆናል። አስቸጋሪ ነው። አይስማክስ ቤት አስመስል እመታቸዋለሁ ከዚያ ለኦፊስ ይናገራሉ። ከዚያ እኔ ግን ስመታቸው ሲመቱኝ አልናገርም እመታለሁ። ከመቱኝ በኋላ ለኦፊስ ተናገርኩኝ ተቀጡ። ከዚያ ምን ማለት እነሱ ግን መማት የለበህም ማለ ታቡ ነው ማለት ያለበህ ስንት ዓመት ነው ስማክ? ስምንት ስምንት ዓመት ተቀቡ ዘጠኝ። ብዙ ሰዎች ቲክቶክ ላይ ያውቀዋል አንተ በጣም የሚገርማቸው እህትን ስትንከባከብ ነው። ብዙዎቹ ያዝኑልሃል። ሲያሳዝን ይልጅ ይላሉ። ይሄ ትንሽዬ ልጅ ይላሉ የሚያደንቁም አሉ። እስቲ ስለት ነገር እህቴ ስሟ ሜሎና ነው። አንዳንዴ ትረብሻለች፣ አንዳንዴ ያረብሻ። አሁን ዛሬ ጠዋት ተነስቼ እየረብሻች ነበር። በጣም የምትንከባከባት ሜሎና፣ እንደውም ቪዲዮ ሲያዩ ሰዎች እኔ በልብዬ ይመስላችኋል ግን አይደለም። ትጠብቃት አለ ታበላት አለ ታስተኛት አለ ታቅፋት አለ። አንዳንድ ደግሞ እሷን እሌት ያዘለት ትማታለች፣ ግን ብትመታ አንተ ያው ምንም አትላት። እንዲህ የምትንከባከባት ነው። ሆነ ከጭቃጭቃት እንትን ትማታለች። በቃ አልበላም ሁሉ እሌ ይዛታል። በክብር ካለኩት ግን እሺ ነው። አሁን አንድ ቀን እያበለዋት እያለ አልበላም አለች ሜሎና ቢዬ እያልኩት በክብር ሳበላ መብላት ጀመረች። ሌላኛው ቀን ደግሞ ከዛ ቀን ሁለት ወደፊት ነው አላቅም ከዛ፣ የዛን ጊዜ ደግሞ ሊሳረጋ እምቢ አልበላም አለች። ከዛ እህቶቼ ነው ብሏት አልበላም ብላ በክብር ማለት ምን ስልሽ ከጮክባት ታሪክ ምን መሆን ተፈልጓል? ይስማክ ሳድግ ፓይለት ነው የምፈልገው። ፈልገው ከህፃንነት ጀምሮ ፓይለት ነው ነው የምፈልገው። ለምን ፓይለት መሆን የምትፈልገው ግን? እኔ አንቺን አባቴን ምናምን ከሀገር ወደ ሀገር ወስጄ። ለዛም ብቻ አይደለም ለስራም

ኪዳነ ምሕረት አንቺ ትጀተለሻ እኔ በጣም መወዳት ኪዳነ ምሕረት ለእኔም በጣም ብዙ ነገር ናት። ትወዳሃል ኪዳነ ምሕረትን አንተ እንደምትሰማ እኛንም ነው ትስማ ጠዋት ስሜት ትምህርት ቤት እንዴት እንደምትጸል ያውቃለው። ለኛ ትጸል ያለ ለቤተሰብ ትጸል ያለ ለሀገር ትጸል ያለ ለጓዶ ትጸል ያለ ግን አሁን ደግሞ

ለምን ካልከኝ አላውቅም፣ ለምን እንደሆነ ማየት በቀባይ ደስ ይለኛል፣ እንጂ ኢትዮጵያንም ወዳት ነው። በጣም ወንድ አንድ ወንድም ነው ያለሻ። እህት ቢኖርሽ ምን አይነት ስሜት ይሰማሻል? እኔ አንድ ወንድም ነው ያለኝ። ልጆች ለእኔ ወንድሜ እህቶች ናቸው፣ እናንተ ሁላችሁም። ግን እህት ነው ወይም ብዬ አላውቅም፣ ምክንያቱም እህት በኖዌ ብዬ አላቅም። እኔ እንደምታውቀው ወንድሜ ለእኔ እህቴም ወንድሜም ነው አይደል። ሰው ወልድ አጠገቤ ነው፣ በሀዘን አጠገቤ ነው፣ በደስታ አጠገቤ ነው። ሁልጊዜ ስነግራቸው እኛን ይሉላቸዋል። ቤት ውስጥ ስነግራቸው እኛን ማየት አለባቸው። እኛ ሁለት ሆነን ይሁነ እህት በኖዌ ብዬ አላቅም። እኔ ያው በቃ ሁሉንም ነገር እሱ ሸፍኖልኛል፣ የእህቱንም የወንድሙንም የሁሉንም ነገር ህፃን እያለሽ ምን መሆን ነበርሁ? ፓይስ መሆን የምፈልገው አን ምን መሆን ነበር? እኔ ህፃን እያለሁ መሆን የምፈልግ የነበረው ሆስተስ ነው። ሆስተስ፣ ግን በአጋጣሚ አልሆንኩም እንጂ። እንደዛ ቲክቶክ ላይ በጣም ብዙ ሰዎች ያውቃሉ፣ እሰማለሁ። እስቲ አንተ ያጋጠመ ምን ይሉል? ቲክቶክ ትሰራለህ ይሉኛል አሁን ወላጂ ታወቁ ታዋቂ መሆን እንዴት ነው? ደስ ይላል፣ ደስ ይላል ነው። ታክሲ ውስጥ ነው፣ ያኔ መኪና አልነበረም፣ እሱም በታክሲ ከዛ ታክሲ አንተ ግፍ ትጋፋለህ ለመግባት አባቢ ቦታ ያዘልኝ ዛ ተግባባ። እዛ ስልክ እያናገረ ስልኩ ዘጋበት። ስልኩ ሲዘጋበት አስደውኛ እንዴ አለኝ። እሺ ብዬ ደሞ አስሱን አስደወቁት ስልክ ሳስደውለው ስልኬን በዛው ይዟል። በዛው ተዋወቅን። ዛ አብረን መስራት ጀመርን። ዛ እናንተ መጣችሁ ማለት ነው። አምስት ለኛ ከአምስታችን ማን ለምቶችው ከአምስታችሁ አንተ ከዚህ ይሄን እና ከዚህ የትኛውን ትወዳለን? ሁለት። አየህ፣ እኔም እንደዛ ነው። አምስታችሁ ነው የምወዳችሁ። አምስታችሁ ለእኔ አይኖቼ ናቸው። የምትቸኩለው ፈተና ላይ ትቸኩላለህ፣ ለምልስ ትቸኩላለህ። እሱን ብታስተካክል፣ ፈተና ላይማ ሚሶቹም ይነግሯል አይደል? የምታውቀውን ጥያቄ እኮ ነው የምትሰጠው እኮ በጣም ስለምትቸኩል እሱ እሱ ብታስተካክል ጓደኞቼ

ትቀና ነበረ። እንዲሁም እኔ ወልጄ መኝታ ቤት አልገባም አልክ ሳምንት ሙሉ አሳሳት ታይ መኝታ ቤት እኔ ጋ ሳመጣ ትወጣለህ ላይ ልብስን ትቀይራለህ ትወርዳለህ፣ ታች ሴመንት ትሰራለህ ትሰኛለህ። ወተህ እኔ አልፈህ ነው ላይ የምትሄደው ነበረው ካስታወስክ በጣም ትቀና ነበረ። ስታድግ ነው የተቀየርከው። ለምንድን ነው? እኔ እንደውም እኔ ብቻ ለም ነበር በጣም የቀናው ግን አንተ ነበርክ። አንቺ ምን አለብሽ የሚለው ቪዲዮ የእውነት ነው እንደገባ ነበር። ዛም ትላት ተጋዳሚ አንቺ ምን አለብሽ ትላት ነበር። አሁንስ አሁን አልቀን ነው። ያስ ሲወለድ ነው አልቀን ነው። ድሮ እኮ አምስት ዓመት የሆነው ነበር። ለዛ ነው የቀናኸው። እስቲ የሚሊዮናን ቪዲዮ ከሰራቸው አስታውሰን እስኪ አንቺ ምን አለብሽ። ተጋዳሚ እኔ ትምህርት ቤት ጌትኩኝ። አንቺ በሰዓትሽ ትተኛለሽ፣ ትነሻለሽ፣ ታለክሻለሽ፣ ትጠጠበያለሽ። አብስኮ ሚሊዮና ብቻ ናት እህትህ? ስልዮቹን አስተዋውቀን ስ ስንት ወንድም አለ፣ ስንት እህት አለ? አምስት ነን። አንድ ወንድም አለኝ፣ ሁለት ወንድም አለኝ፣ ሁለት እህት አለኝ። ስንተኛ ልጅ ነህ አንተ ለቤቱ? እኔ ሶስተኛ ልጅ ነ አንደኛ ዮስቲና፣ ሁለተኛ ካሌብ፣ ሶስተኛ እኔ፣ አራተኛ ሜሎና፣ አምስተኛ የዋስ። ደስተኛ ነ አቢስማክ። በህይወት በትርፍ ጊዜ ምንድን ነው የምታደርገው? እጫወት አለሁ እበላለሁ፣ ስልክ እጫወታ በባለፈው አሁን ትናንትና ትናንትና አንቺ የወጣሽ ጊዜ ከካሌብ ጋር ሳምሰንጎ ሰተሽው የጫወተ ሁለታችን የዛን ጊዜ አሁን ትርፍ ትናንትና ትምህርት የለንም። ዓርብ ነው ግን ትምህርት አለን ግን ትምህርት የለን ተብላችኋል። ክረምት በምንድን ተፈለፈው? ክረምት ክረምት ጥሩ ያው ሩጥ ውጤት ካመጣው ጅባይት ተብያለ እዛ ኬት ቀኝ እዛ እጫወታለሁ። ደግሞ እዚህ አይፓድ እጫወታለሁ። አይፓድ የሚቻለው እኛ በትምህርት ሰዓት ላይ አይፓድ አይቻልም፣ ቲቪ አይቻልም ስልክ አይቻልም። ትምህርት በሌለበት ሰዓት ስልክ ይቻላል እና አይፓድ አይፓድ አይቻልም። ቲቪ ግን ይቻላል። አይፓድ ክረምት ክረምት ላይ የሚመጣው ስልክ የሚቻለው እኔ ከወጣሁ ብቻ ነው፣ እንዳገኛችሁ ነው እንጂ በተረፈ አይቻልም። ስልክ አይፓዱ አይቆለፍበትም ማለኛ ቤት ግን አይነካም። እኛ ጋር ነው የሚቀመጠው፣ እኛ ጋር ነው የሚቀመጠው፣ ግን አትነኩት ምንም የሚወጣ ክረምት ክረምት ይመጣ

ግን አትነኩ። ነክተህ አለ አንተ አትነካም። እነሱ ነክቶ አያውቁም አይደል። ለምንድን ነው የማትነኩት? እኔ ስለማመንኳችሁ ነው ወይስ ህጉ ስለሆነ ስለሚጠቅማችሁ ነው? እስቲ ነገር አንጂ ሳሳምንች ነው ህጉ ስለሚጠቅመን ነው፣ ለትምህርታችን እዚህ ይጠቅማል አለመንካቱ። ስለዚህ ልጆች ምን ማድረግ አለባቸው? ለትምህርት ሰዓት ስልክ፣ ቲቪ እንትና አይፓድ ማለማያት። ወላጆች ምን ማድረግ አለባቸው? ወላጆች ደግሞ መከልከል እኮ በእምነት ግን መስጠት አለባቸው አይደል? ይሄ እንካ፣ ይሄ አንተ ነው ግን በዚህ ሰዓት መንካት አችልም ማለት የሚሆነው አሁን እናንተም ትነኩት መቼ ነው? ልክ ትምህርት ሲዘጋ ማለት ሁላችሁም ሰው እንዲፈለጋ ትመጣላችኋል ለመንካት። እሺ አይፓዱ ከተፈቀደ በኋላ ደግሞ ምን መንቀለን በሳምንት እንድቀቀም ይቻላል። አይፓድ በሳምንት ሳምንት ይቻላል አይፓድ መጠቀም። አሁን ሰኞ፣ ማክሰኞ፣ እሮብ ይቻላል። ከዛ ሌሎች ሁለቱ ቀን አይቻልም። ለምድ ልሱ ማበቀው አይናችን አይናችሁ እንዳያማችሁ ሳምንቱ የምጠቀሙ ከሆነ አይናችሁን ያማችኋል። ስለዚህ በሳምንት ደግሞ ሶስት ቀን አራት ቀን በሳምንት ሁለት ቀን አይፓዱ መዘጋት አለበታል። ቲቪ ማየት አለባቸው ደግሞ አርብ ቅዳሜ፣ እሁድን ቲቪ እናያለ እኔ አሁን ልክ ነኝ ልዘ ኩት። አሁን አንተ ተጠቅመሃል፣ ምን ምን ተጠቀምክ እስኪ? ከሱ የጠቀመኝ ትምህርት መከልከሌ፣ በትምህርት ሰዓት ደግሞ ቲቪ መከልከሌ። ትምህርት ጥሩ አደረገልኝ። አሁን ትምህርት አቬሬስ ዘጠና ሁለት ነው ያመጣሁት። ሌላው ደግሞ እኛ ቤት እቃ በጣም አይቻልም ማለት በጣም ብዙ ሰው የሚገርም ነገር ነው ይሄ። ለምድ ነው የማይቻለው ካልከኝ፣ አንተ አስታውቀዋለሁ። ለምንድን ነው እቃ መጣል የማይቻለው? እቃ ብዙም እቃ የለ። ሳቃሳቃ ማንኪያ፣ ሹካ፣ ኮዳ መጣል አይቻልም። ልፎ መጣል አይቻልም። አ ለምንድን ነው ለምንድን ነው ብዬ የነገርኳቸው መጣል እንደማይቻል አሁን ለምሳሌ ማንኪያ ቢጠፋ ማንኪያ መግዛት ይችላሉ። አ ግን መጥፋ አለበት ጠጣ እስኪ ጠጣ። ለምንድን ነው አይቻልም? ለራሳችንም ነው፣ ለራሳችንም ነው። አሁን ለምሳሌ የአንተ ምሳቃ ቦክሳ ማን ነው የሚወስደው? ሀላፊነቱ አንተን አይደለም። አሁን ያልተቀበል ሀላፊነት ነገ ስታልክ መቀበል አልችልም ማለት። ስለዚህ አንተ የምትችለው ምሳቃህን ቦክሳህን በደንብ ይዘህ መምጣት። እስቲ ለልጆች ምን ታስተላልፋለህ? በትምህርት ሰዓት ቲቪ እንዳይ እንዳያጣ ነው፣ እንዳያጣ ነው። ያ እኔ አይደለም ግን ልጆች መቀበል አለባቸው አይደል? ልጆች መቀበል አለባቸው፣ ልጆች መስማት አለባቸው አይደል? አንተ እኮ ትልቁ ነገር እኮ አቢስ እኮ አዳምጠኛለህ፣ ትሰማለህ። ያለ እድሜህ ነው በጣም የምታዳምጠው። እንደ ልጅነት አይደለህም። እና በዚህ በዚህ ልጆች ከአንተ የሚያህል ማወቅ አለባቸው ማዳመጥ፣ መስማት፣ ሰዎች ባሉትን ነገር ማቆም አለባቸው አለ። እንደውም በጣም ከአንተ የሚያስገርመኝ እንደ ልጅ አይደለህም የምለው በቤት ውስጥ እንደ ልጅ አታለቅስም፣ እንደ ልጅ ይሄ ካልሆነ አትልም። እንደ ትልቅ ሰው ነው በቃ የምትናገራቸው። አሁን ለምሳሌ የሆነ ጊዜ ላይ ምግብ ላይ ጨዋ በዙበት

ልጆቹም ይበላሉ ትለኛለ። ልጆቹ ማግላቸው እና እግዚአብሔር ይመስገን ጎበዝ ነህ። አዲስኩ ደስተኛ ነኝ በአንተ ነኝ። እስኪ የማትርሳውን ቪዲዮ ንገረኝ። ቲክቶክ ላይ ፖስት ተካረግ ነው የማትርሳው፣ ሆን ይችላል ማማዝናሽን፣ ትወዳቸዋለህ ትወዳቸዋለህ፣ አግኝታቸው ታቀማለን ታገኛቸዋለህ? እሺ

እኛ ቤት የሚያስቸግርች የለም። ትንንሾቹ ያው ገና ናቸው፣ ትንንሽ ናቸው በጣም የሚሉና አገና አመት ከስምንት ወራ ነው አስገና ስምንት ወሩ ነው አሁን የሚመጣው ከሶስታችን የሚያስቸግር የለም። ይህ የሚያስቸግር ይመስለኛል። ምት የማነው እኔ ካለው የሚያስቸግር የለም። ተቃዳችሁ እናንተም እኮ እኔ ቤት ውስጥ ካለው የሚያስቸግር ሰው የለም እኮ ቤት ሳልኖር የሚያስቸግር እኔ ከሌለው ሁለታችሁ ወንዶቹ አንተም ካሌለው እኔ ካለው ብዙም የሚያስቸገር የለም። ግን በጣም አስቸጋሪ የምትባሉ አይደላችሁም፣ እኛ ቤት። እንዲሁም ሰዎች ምን ይላሉ ሲመጡ፣ እዚህ ቤት ግን ሕፃን አለ ይላሉ። ላይሆኑ ታችሁን ማን የሚያቅሶ የለም አይደል? ማንም ሰው ብዙም አታስቸገር። በዚህማ ትሸለማላችሁ እናንተ። ኳስ ትወዳለህ? ሚስኩ ካሌ ነው ማን ደጋፊ ነው? አንተስ ደጋፊ ነህ? ኳስ መጫወት ትፈልጋለህ ወደፊት

እዛ አንዳንዶች ተጫዋቾች እዛም ይገኛሉ። መጫወቻዎች? አዎ፣ መጫዋቾች ወይም ኳስ ተጫዋቾች። ተጫዋቾች ኳስ ተጫዋቾች? አዎ። ኒውዮርክ አሜሪካ ውስጥ ኒውዮርክ፣ አይደለ? ኒውዮርክ ውስጥ ይገኛሉ እነሱ። እነሱ ማየት ትፈልጋለህ? አዎ። መጫዋቾቹ ያው ከዱባይ በብርት ብዙ ነገር ወጭ ያሉት ማየት ትፈልጋለህ እነሱ? አዎ። እስኪ ስለ ጓደኞች ንገረኝ። ጓደኞቼ በጣም ቤስት ፍሬንድ ማለት ነው፣ ሁለት ናቸው። ካሌብም ሌምም ናቸው። ሌም አሁን ትምህርት ቤት አልቀየረም፣ ግን ክላስ ቀይሯል። ትዌች ገብቷል። እዛም ጓደኞቹን አስተዋውቆኛል። አሁን ከትዌች በቃ ካሌ ጋር ፋን የሚያደርገው አንዳንዴ። ምን ታደርጋላችሁ በእረፍት ጊዜያችሁ ከጓደኞች ጋር? እረፍት ስንወጣ እጫወትበታለሁ

እንዴት ያልሆ አባቤ ይወደዋል። እንደ እንደ አጋጣሚ ሆኖ እኔም አባትም እንወደው። ቴዲ አፍሮ ነው። የትኛው ሙዚቃ ደስ ይልሻል? የቴዲ አፍሮ ሙዚቃ ይሄኛው ይሄን የሚባል የለውም። ሙሉ በበል ደግሞ አቦጊዳ በጣም ወደው ዘፈን ነው። ለምን ጀብቶቹ እኮ በዘፋኝ ነው። አግኝተሽው ታውቂያለሽ? አግኝቼው አላውቅም። ኮንሰርቱ ሄደሽ ታውቂያለሽ? ኮንሰርቱ ነው። አድናቂ አለ ነው እንዴ? ብታገኝ ምን ትይዋለሽ? ባገኘው በጣም እንደማደንቀው በጣም እንደምወደው እንደውም በዚህ አጋጣሚ ከሰማሁ ማለት ነው እኔም ባለቤቴን በጣም የምንወደ በጣም እናደንቀ ብለዋለሁ። ከዘፋኝ የምትወደዋል አንተ እኔ አላዳምጥም። ሰማላደምጥ ሳድግ አዳምጭ ለሴዳፍሮ ሊሆን ይችላለሁ ልክ እናንቺና ባፒ ካዳመጥኩ አደንቀዋለሁ። የነበረን ከልጅ ጋር የልብ ወግ ጨዋታ ይሄን ይመስል ነበረ። ሰላም ሁኑ።